ኢንሻአላህ ሁሉም ሰዎች ሁሉም ሰዎች የቤት ባለቤት ይሆናሉ። ሁሉም ኢትዮጵያውያኖች ብላል ማለት ነው። ኢንሻአላህ ያደርገም ደስ ይላል። የምር ለሀገራችን ሰላም ያድግድል ሀገራችንን ከፍ ያድግ ድል እና ሰብስክራይብ አድጉ ላይ ካድጉ አበረታቱ። እርስ በርሳችን ብንረዳዳ ብረን የምንጠቅመው ለሀገራችን ለወገናችን ነው። እሺ ማለት እርስ በርሳችን እንረዳዳ። በቃ በያዝ ነው ስልክ ሰብስክራይብ ብናደርግበት ምንም እኮ አይሆንም። ምንም ክብራችን አይቀንስም። ላይ ክብር ብናደርግበት ክብራችን አይቀንስም። በቃ አስበሳችን መተጋገዝ ብንችል ሀሪፍ ነው ማለት ነው የምር የሌሎች ዜጎች የኛን ዜጋ እናንተ ኢትዮጵያውያን ስ ችግራችሁ፣ በቃ ከኢትዮጵያ ሰው ውጭ ሌላ ሰው ሌላ ሰው በሚዲያም በምንም አትቀርቡም፣ ምናምን ነገር ይላሉ ማለት ነው። እኛ ደግሞ ግን እነሱ ቢያቁት ደግሞ እርስ በእርሳችንም እኮ ብዙም እንትን አንልም አደም እንደኛ እንረዳዳል እና ላይክ አድጉኛ ሰብስክራይብ አድጉኝ ይህን ይሁን ለምሳሌ ስንት ጊዜ አስር ሺህ አስገቡኝ አልኩኝ ግን እላለሁ ላለሁ የሆነ አላስገባችሁኝ ማ አስር ሺህ አስገቡኝ አሁን ሰብስክራይብ አደጉኝ ለምታበረታት ሁሉ ከልብ ነው የማመሰግነው አሁንም አስር ሺህ አስገቡኝ ሰብስክራይብ አደጉኝ ግዴታ እንዲ ቱበር የሆነ ሰው እኮ ግዴታ አሪፍ ቦታ እየሄደ መቀረጽ አለ በተኒ ያደርሰኝም እንዴ እንዴ ዙዝን ብዬ አወራለሁ ማለት ነው አንድ ሰው ማለት ነው። ያኔ ብቻ ሁሉንም ነገር አላህ ነው የሚሰጠው። አልሐምዱሊላህ አላህ እንደሰጠኝ ነው እንደሌላ፣ አላህ ነው አመሰግናለሁ። አንድ ሰው እውቀት ኑሮት እንኳን የማስተማር ብቃት የሚኖረው የሆነ ጥንካሬ ወይ የሆነ ፍሪ ስትሆኑ ነው። ፍሪ ስትሆኑ ነው ያተማሪ ነው ምን ነገር አላውቅም፣ ፈስ ግን ፍሪ ስትሆኑ ነው። ግን እዚህ በቃ ድም ይጮሃችሁ ምድር የምናምን ምናምን የሚላችሁ ዝንተብለት ረያ ረብ እንዶ አይደል አላህ ከመደምሽ ነው ያውጣ ለሁላችን ነው። ኒዶ አማርኩ አላህ ሀገራችን ሰላም አድርጎ አላህ ሀገራችን ከፍ ያድርገን ማለት ነው ላይ በቃ ስድስት በቃ በቃ በቃ ብሎ በሀገራችን ስልጣን ሁላችንንም ማለት ነው አድጉ። እኔ ውሸት መስራት አልፈልግም። የሆነ ከዩቱብ ራሱ የሆኑ እንትን አንዳንድ ነገሮች አንዳንድ ነገሮች እያየሁ ከለቀፉ ለራሱ ያስደስተኝን እንዲሁም ደግሞ ስለዛ ትክክለኛውን ያየሁትን የሰማሁትን ነው። እንግዲህ እውነቱ የሆነ ውሸት ይሁን አላውቅም ይላል። የምናየው ነገር ሁሉ እሱን እንጂ የምሄደው ኔ ፈጥሬ ፈጥሬ ውሸት ትርትር ብዬ አላወራም ማለት ነው እና አልችልም እንደዚያ። በነገራችን ላይ የሚፈምሱ ሰዎች ውሸቶ የመናስቅ ና ነገር የተለያዩ ነገሮችን የሚሰሩ ነው። እንዲሁም ደግሞ ሆን ብለው ስራዬ ብለው ስራዬ ዳይ ብለው እሱን ይሉታል ይሰራሉ። ዩቱባቸው ላይ ቀጥ ብለው ኮክስ ያደርጋሉ። ታውቃላችሁ በጣም ጠንክሬ ይሰራሉ ማለት ነው። እንሻአላ እንዲዚ አድርጎ ለመስራት ደግሞ እንሻአላ እናንተ ስታበረታቱ፣ እናንተ ሞራል ስትሆኑ እንሰራለን እንሻአላ የምር ሀገራችን ላይ አሁን እኛ ሀገር ብዙ ሚዲያ የሚጠቀም ሰው የለም። በቃ ብዙ ብዙ አሉ ብዙ ነገሮች በቃ ሰውም የሚያስተምሩም የሚጠቅሙም ማለት ነው። እና ሻላ ይሰራለሁኝ እላችኋለሁኝ እና እንዴት ናችሁልኝ ልኝ የምር ለምታበረታችሁ ሁሉ ጉምስቀና ብያመስግን አመሰግናለሁ። በነገራችን ላይ ከሰብስክራይብ እያደረጋችሁኝ ነው። አዳ አሪፍ ነው፣ አመሰግናለሁ። አሁንም አድጉ ሽ አሁንም ሰብስክራይብ አድጉኝ እላችኋለሁ። እና እንዲዛ ነው። እሺ አበረታቱ። የምታበረታቱኝ አሪፍ ነው ነገር ሰምታችኋላችኋለሁ። ይች ደግሞ ልብስ ማጥቢያ የምንሆና ነው። ዚጤውጥቡ ምትሉ ላሳያችሁ። እንዲ ችግሯን ታቋት እንደሆነ እና ታይታችሁ ማለት ነው እና እንደዛ ነው። እና እንደዛ ነው። አህመድ ወሎ ከልብ እናመሰግናለን። እኔ ማለት በጣም ም በፊት ማለት ነው አህመድ ወሎን በፊት ኢትዮ ብላይ ከገባሁ አህመድ ወሎና ኢቢኤሶችን ምናምን ብቻ ነበር መከታተለ ከገባሁ፣ ከዛ ማለት ነው ስራ ጨረሻ ቆጭስን ምናምን ከዛ አህመድ ወሎ ዜና ያቀርባል። ዜና ሲያቀርብ ምናምን አንደን ጊዜ እዚህ ሳዑዲ አረቢያ እንደሚኖር ሲናገር፣ እኔ ደግሞ የሆነ ከመንግስት ፍቃድ የሆነ ከባድ በቃ ከባድ ስራ አድርግን ያሰብኩት ዩቱብ ማለት ነው። ግን ዩቱብ መክፈት ደግሞ በጣም ቀላል ነው። ዩቱብ እንደገና በኋላ ሳቀው ዩቱብ መክፈት በጣም ቀላል ነው፣ መስራቱ ግን ይከብዳል። መስራቱ ጊዜ እንዲህ ብቻ አፕሊኬሽን አይደለም። እኔ ለምን እንደሆነ አላውቅም። እኔ ለራሴ ዩቱብ ቪዲዮ ሊሰራ ስል ኤዲት ማደጉ ጣጣም ሀሳብ እንትን ማለቱ ጥሩ ምንድን ልስራ ምናምን ማሰብ ማውጣት ማውረዱ ዩቱብ ከበዳለ ነው ማለት ነው። ሌሎች አፕሊኬሽኖች ግን ቀላሎች ናቸው። ያን ያክል አያስቸግሩም። አሁን አዲስ ጃኮ ምቷል። የምር አሪፍ ነው፣ ምርጥ ነው። አውርዶ ተጠቀሙት። ብዙም ኢትዮጵያዊ የለም እዚ አፕሊኬሽኑ ላይ። አንዳንዶች አረቦች ምን ቢሉ ጥሩ ነው። አሁን ኢትዮጵያ ውስጥ ገና አፕሊኬሽኑ አይሰራ አደለ? እንደስ ስብሓን አላ እኔ እንድር ሁሉ ኩ የአላህ ናት፣ የአላህ እንጂ የሰው ልጅ አይደለም። እንዲሁም ስብሓን አላህ እንዲሁ አልሐምዱሊላህ። አላህ ሁሉንም ነገር በእጁ ስላደረገልን አልሐምዱሊላህ። የሰው ልጅ ቢሆን እፍ

የሚሉ አሉ ማለት ነው እንዴ ማን የከለከለው አፕሊኬሽን የከለከለ የለም። አፕሊኬሽን ግን አዲስ ስለሆነ አለም አቀፍ አይደለም አለም አቀፍ አይደለችም በብዛት አረብ ሀገራቶች ላይ ምናምን ነው ግን በጣም ነው የሚገርሙት ሰው እንደው ሱብሃንአላህ አሁን በቃ እነሱ አላህ ሰጣቸው እንኳን እንዲዛ ማለት ነው ቢያንስ እያንዳንዱ ከቤታቸው ማንኛውም ሰው ከቤታቸው የራሳቸው ሲሆነ ጎደሎ ቢኖርባቸውም እንኳን ሀብታም ሀገር አገራቸው ሀብታም ሀገር ስለሆነ ያን ያክል ደህና ነው፣ ራሳቸውን አይጥሉም። ማንኛውም አረም ማለት ነው፣ አረቦች ገንዘብ አላቸው ማለት ነው። ያኔ ሁሉንም ሳይሆን ድሮ ድሮ የሚጎልባቸው ነገር ያን ያክል አይኖርም። ምክንያቱም መንግስታቸው ሀብታም ይረዳቸዋል ማለት ነው፣ ይረዳቸዋል ይረዳቸዋል። እና ግርማሉ የምር አንድ ሰው እያለ ሁለት ቀን አንድ አዲስ ዜና ይሏቸዋል ይሄ ነው። አንዳንዶች ደግሞ በጣም ነው ደስ የሚለው፣ በጣም በቃ አለ አይደለም ደስ ይላሉ ማለት ነው። እና ኢትዮጵያውያንን የከለከለ ሰው የለም፣ ማንም አይከለክልም። ዓለም አቀፍ አይደለችም አፕሊኬሽን የቱ እንጂ ክልክል አይደለም። ምክንያቱም ዓለም አቀፍ ኢትዮጵያ ትልቅ ሀገር ብትሆን ሀብታም ሀገር ብትሆን አፕሊኬሽን ውስጥ ስራ ትችላለ። አፕሊኬሽን ደግሞ ቀሽየና ለማቀፍ ተሆናለች። እንዲሁም አንዳንዶቹ እያደራ ለማቀፍ ተሆናለች እኮ እነሱ ኢትዮጵያውያኖች እኮ ከማንኛውም ሰው በላይ ምርጦች ናቸው። እስበሳቸው እኮ የሚከራከሩ እርስበሳቸው፣ አረቦቹ ማለት ነው። እኔ መዝም ብ ያዳምጣለሁ። ከምንም በላይ እኮ ምርጦች ናቸው ኢትዮጵያውያኖች። ደግሞ እኮ አፕሊኬሽኗን የሚጠቀሙት እኮ አብዛኞቹ ኢትዮጵያ ውስጥ ያሉ ሳይሆኑ በየውጭ ሀገር ያሉ ናቸው። ይሏቸዋል ማለት ነው። አንዳንዶቹ ደግሞ ልክ ኢትዮጵያ የተከለከለ ያስመስላሉ። መከልከል ሳይሆን አፕሊኬሽንቱ ዓለም አቀፍ ስላልሆነች ነው። ያኔ በዛህ አጋጣሚ የተረዳሁት ነገር ምንድን ነው? እንደውም ሰው ሰው ከአረማ ሰው ምንም አይጠበቅም። የሰው ልጅ ቀልቡ ትንሽ ናት ማለት ነው፣ ጠባብ ናት እንጂ። ስብሀነ አላህ ያን አፕሊኬሽን ለምሳሌ ኢትዮጵያ ላይ ቢፈቀድ ኢትዮጵያ ሰው የሚሰራበት የማይሰራበት ይኖሩ ይችላል። እነሱ መደስታቸው ሙዚቃቸውን ከፍቶ ምናምን አላህ ይሄን አፕሊኬሽን ያመጣል ለሀይር ነው ይላሉ ማለት ነው። ወይ በጣም ነው የሚያስቁት። እንደው ማለት ሰው አሁን የኛ ኢትዮጵያውያኖች አንዳንዶች ልጆች አረቦች እኮ እንትን አይሉም፣ አላ የሆነ ወሬ አያወሩም። እንዲህ ሀበሻ አሜትኛ ነው እንላለን አደለ? ቋንቋችን እኮ ስለምናውቀው ነው ስለምንግባባ እኮ ነው። አረቦች ሰው ያሙ የምንላለን አይደል? እንደው እንደ እነሱ ሰው ልብና አርጎ የሚያማ ይሄለም። እንደውም እኛ ሰው ይሻላል፣ አላህ የሚፈራ ስንት እንተላቁ እየተስተካከለ ስንት መልካም ሰው ሞልቷል። እንደውም ኢትዮጵያውያኖች ነው የምንሻለው። አንዳንድ አረቦች ኢትዮጵያውያኖች ከማንም በላይ መልካሞች ናቸው እንደሚሉት ትክክል ናቸው። እነሱ እነሱ ትክክል ናቸው ማለት ነው እና እኛስ፣ በሳችን ቋንቋችን ስለምንተዋወቅ ሀሜተኞች ኢትዮጵያ ዜጋ ብቻ ይመስለዋል፣ የእነሱን ቋንቋቸውን ስለማናውቀው ማለት ነው። የእነሱም ይባስ ነው፣ ይባስ ይባስ። ረ ሱብሃነላህ። እና ደግሞ ብዙ አላህን የሚፈራ ቀራሉ ሰው የማይ ማለ። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ወሬ ያበዛባችሁ፣ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። አሰላሙ አለይኩም ራላ ወበረካቱ ላይክ ሰብስ